አማራ መሆን በዚ ሰዓት ወንጀለኝነት ነው። አብይ አህመድ ጉዱን አጋለጠው። ኦርቶዶክስ ተዋሕዶ ከሌለች ኢትዮጵያ ሀገራችን ባዶ ናት። አቡነ ናትናኤል ሰላም ሰላም፣ ውድ የዩቲዩብ ተመልካቶቼ ዛሬም ደግሞ በዩቲዩብ ቪዲዮ ለእናንተ ተመልሼ መጥቻለሁ። ሁሌም እንደምታረጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩት በሚል እግዚአብሔር ስም እጠይቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ደሞ ደወሉን የተጫናችሁ አበረታቱን እስከ መጨረሻው ድረስ ከእኛ ጋር እንድቆዩ በሚል እግዚአብሔር ስም እናሳስባለን። ወቅታዊ እና አዲስ መረጃ ስለ ቅዱስ ቤተክርስቲያናችን ዛሬም ይዘን መተናል። እስከ መጨረሻው ድረስ እንድትከታተሉም ጋብዘን ወደ መጀመሪያው ቪዲዮ እንለፍ። እንደዚህ ለመናገር ስላበቃችኝ በጣም ነው ደስ የሚለኝ። ሰዎች በስሟ ሲጠሩኝ ደስ ይለኛል። ላንቺ የደረሰች ለእኛም ትድረስ ሲሉኝ ደስ ይለኛል። እመብርሃን ለእኔ ትልቅ ነገር ነው ያደረገችው። ከምንም ነው ያነሳችኝ። ይኸው እመቤቴ በምታውቀው ዛሬ ማታ ይንጋሊ ነው ምላችሁ፣ ስነ ስሏ ፊት ተደፍቼ ደም እንባ እያለቀስኩ ነው ሰሚነች። ኪዳነ ምሕረት ትንሽ ነገር አገኛለሁ። ግን ወጣትነቴ ልትባክን ነው በሕክምና ሊፈታ ያልቻለ ደም ያስመልሰኝ ነበር። ምግብ አልበላም ነበር። ለሰው ቅንጦት እስኪመስል ድረስ ሽሮ አልበላም፣ እንጀራ አልበላም ነበረ። ብዙ የተሰቃየሁበት በሽታ ነበር። ወጣትነቴ ልትቀጭበት የነበረች ታይም ነበረች። ታይም ባለቤቴ ጋር ፍራሽ አንጥፈን ነበረ የምንኖረው። ልወልድ ሁለት ወር ቀርቶኝ እህል አላዘጋጀውም። ቤቴ ብትገቡ ምንም የሚታይ ነገር የለም። ፍራሽ ነበር የነበረው ከክለብ አንስታ እንግዲህ የስላሴን ቤት እንድሰራ ያደረገች እመቤቴ ቅድስት ኪዳነ ምሕረት ናት ናትና በሁለት ወር ውስጥ ቤቴ በበረከት ሞልቶ ሁሉ ነገር ተሟልቶ፣ እንደኔ እኔ ጠላቶቻችሁ ምቀኞቻችሁ ሲመጡ የምታሳፍርላችሁ እናት መብርሃን አሁንም ትኑራችሁ። ቪዲዮውን እንደተመለከታችሁ ነው የቶ እንግዲህ ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም ነው እንደዚህ ማምላክ ወላዲት አምላክ በህይወታችን ወሆነ በኑራችን ሁሉ ተቀድምልን፣ ጎደላችንን ትሙላልን። በሰው ፊት አችሉም የተባልነውን ነገር ምላክ ወላዲት አምላክ ረድታን በክብር በሞገስ ታቁሙ። ተስፋ የቆረጣችሁ ተስፋ አንስጣችሁ፣ የረገጣችሁ ነገር ሁላ ለምለም ይሁንላችሁ። የራይለንም ባያበሰው መዳን ያለም የአቤል የዋህ የኢዮብ ትዕግስት፣ የኤልያስ መና፣ የሙሴ ደመና፣ የዘካሪያስ ደስታ፣ የኢሳቅ መዋዛ፣ የዮሴፍ መጽናኛ የሰለሞን አክሊል የአዶንያስ ትንቢ እማምላክ ወላዲተ አምላክ የነዳያን ተስፋቸው የመላእክት ታቸው የሰማዕታት አክሊላቸው የነጩ እመቤት የቅድስት ድንግል ማርያም በህይወታቸው በኑራቸው እማምላክ ወላዲተ አምላክ እንደዚህ በህይወታቸው ስትቀድምላቸው ስትገባላችሁ እንደዚህ በእምባ እንባ ራሱ አይገልጾም። ፍቅሯ እማምላክ ወላዲተ አምላክ ምስክሬ ነው። የኔ ሙሽራ እማምላክ ወላዲተ አምላክ አለ ተበላችሁ በዘርፋፋ ቀሚሷ እቅፍ አድርጋቸው ስላጠባችሁ አጠባችሁ ጡት ብላ ስላዘለችው ጀርባ ብላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ታማልድን ታስታርቀ ለማለት ይፈልጋለሁ። አሜን አሜን አሜን አሜን እያላችሁ ጻፉ። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው። አሁኑ ይሁንላቸው፣ ይደረግላቸው። ኮመንቱን አሜን አሜን አሜን አሜን እያላችሁ አጥለቅልቁት። ሁላችሁን እንወዳችኋለን። እስቲ ወደ ቀጣዩ ቪዲዮ እንለፍ። ዶክተር አብይ ጃ እንደው እንደው እንደው እንደ ሰው ሰው ነው ልበለው እንጂ ከመልአክ ዘንድ ለምን መሰልህ አይተነው ማንደቅ በእድሜያችን በእድሜያችን በእድሜያችን። እኔ እንግዲህ ብዙ መንግስቱ ኃይለማርያም ጀምሮ አውቃለሁ። የለም እኮ ታይቶ አይታወቅም እንዲህ አይነት መሪ መጥቶ አይታወቅም እኮ እንግዲህ ማለዚህ ነው የሚገል ሁሉም መግደል ነው ማሰር ነው ማሳድር ነው በቃ የመጨረሻው አማራጫቸው መግደል ነው። ስለዚህ ይሄ መሪ መሪ ሳይሆን ለኛ እንደ እስራኤሎችን እንደ አወጣቸው ሙሴ ለእኛ ሙሴ ብያዋለሁ የኛ ሙሴያችን የኛ የኢትዮጵያ ሙሴ ነው። ዶክተር አብይ ቃላቱ ነው ያለኝ ቪዲዮ እንዳያችሁት ነው። በአንድ ወቅት እንግዲህ ህዝቡ ሐሳቡን እንደዚህ ባለ መልኩ ሲገልጽ ነበርና አሁን ላይ ደግሞ ያሉ አዎንታዊ ሁኔታዎችን ተመልክተን እንመለስ። በጎንደር ቢያልቃ አማራ፣ በወለገ ቢያልቃ አማራ፣ በምሻንጉል በጎጃም ቢያልቃ አማራ፣ በጀዋ ቢያልቃ አማራ፣ ባጣየ ቢያልቃ አማራ። እስቲ ይህንን ያማራ ልጅ ያለ አይቆጨውም? ለምን ህዝቡንም እኔም የአምስት ልጆችና ታሮጊት ነኝ አይደለ እኔም አንዱኛ ደግሞ ያስታጥቁን፣ ያሰማሩን። በቃ ባንዳርገው አርገው ይሄን ነው በቃ እኔ ለራሴ ምንድንም አማራጭ አለኝ። ምን ይበላል ልጁ? ምን ይጠብቃል ወጣት? እንደ ያደራጁት ናደራጅ እኔም ራሴ አደራጃለሁ። ለምንድን ይሄን ይሆናል? ያማራ ልጅ ሁኖ ያልቆረቆረው ይሄ ያልባሰው፣ ስንት ወንድሞቻችን እሳት እየነደድባቸው መንዚል እየተርከፈከፉ እየተቃጠሉ በደቡብ ያየነው በሰው ሀገር በ በሶሪያ መንግስት ውጭ አየነው፣ በቴሌቪዥን፣ በራሳችን ደርሷል፣ አይናችን አይቷል። ኧረ ለአማራ ድረሱ ልጆች፣ ኧረ አማራን አዲኑ፣ እኛንም አዲኑን አማራ ልጅ አርዶ ንብረታችንን ዘርፈው አሁን ዛሬ ታራቁ ግቡ ብትሉን ምን ይዘን ነው የምንገባው? ምን ጉይበታለንና ነው? እና እኔ እናት እንዴ አድርገው አማራን እንዴ እንጨት ሽመልስ አብዲሳ ይባላል። ምንም ምንም ምንም የአማራ ልጅ አውዳ አርዱ ያሁላ ንብረት ተፍቶ ዶሮ ዶሮ አልተፈናቀለችብኝ፣ ማሉ ወረመኛ አትናገሩም። አገሪቱን ጠልተህ አገሪቱን ወዲህ ቋንቋውን ጠላህ እያሉ በሽመል ነው የሚሉን። ስብሰባ ስንወጣ አንድ ሰው አማራ ስብሰባ አቷ አይሻተፍም። ምን ይግሩ። ውሃ ስንቀዳ እራሱ ለምንድነው አማራን የምታስቀድ ይቻህ? ይያሁላ ግሸን ማርያም የምትለዋ የግሸን ማርያም በዓል፣ ቲሸርት ወላሂ ነው ነው፣ አላህ ምስክሬ ነው። ይህን ቀይ ቢጫ አረንጓዴውን ገንጥሉትና እንግዛችሁ ነው ያሉ። ከዚህ በላይ ሞታለሁ እንዴ? ማፈሪያ ናቸው ማፈሪያ። ግን እድሜ ለአማራው ልዩ ኃይል ለፋኖ ለልዩ ኃይሉ። በዛሬ እለት ማለት መጋቢት 27 ማለት ነው፣ አንድ ሙሉ ባስ ተሳፋሪዎች መታገታቸው ተሰምቶ በኦሮሚያ ክልል ማለት ነው፣ በጓጽዮንና በቱሉ ሚሊክ መካከል አንድ ሙሉ ባስ ተሳፋሪዎች መታገታቸውና በተተኮሰባቸው ጥቂት ተሳፋሪ መሞቱ ተሰምቶ አለፈው ሳምንት ማለት ነው፣ አንድ ሙሉ ባስ ተሳፋሪዎች በዚያው አካባቢ ከታገቱ በኋላ ለእያንዳንዳቸው አንድ ነጥብ አምስት ሚሊዮን ብር መጠየቃቸው ይታወሳል። ትላንትና እለት በኦሮሚያ ክልል በታጣቂዎች ታግተው ስለተወሰዱት ግለሰቦች አዲስ መረጃ ወጥቷል። በዚህ መሰረት አምስት ሰዎች የሞቱ ሲሆን 23ቱ ቆስለዋል። የቀሩ 37 ሰዎች ደግሞ በታጣቂዎች ታግተው ቢወሰዱም ሚሊሺያዎችና ፌዴራል ፖሊሶች ከታጣቂዎች ጋር ባደረጉት የተኩስ ልውውጥ ማስመለስ እንደቻሉ ተገልጿል። ለተጨማሪ መረጃ ላይክና ፎሎ አድርጉ። ከአማራ ክልል ወደ አዲስ አበባ መጪው የፋሲካ በዓል እስኪያልፍ ድረስ በማንኛውም ሁኔታ መኪና ተሳፍሮ የሚመጣ ዘመድ፣ ወዳጅ ጓደኛ ካላችሁ እግሩን እንዳያነሳ ንገሩት። ፋሲካ በዓል እስኪያልፍ ድረስ የአዘቦቱ ቀን አልበቃ ብሏቸው በትናንትናው ዕለት ከአርባ በላይ የሚሆኑ ዘመዶቻችንን አግተው ወስደዋል። ወረጃ አርሶ የተባለ የኦሮሚያ ክልል ውስጥ እነዚህ ሰዎች ተራ የሽፍትነት ስራ እየሰሩ ከመሰላችሁ ተሳስታችኋል። የታቀደ የተጠና በመንግስት የሚሰራ የእገታ ስራ ነው እየተደረገ ያለው ኦሮሚያ ክልል ውስጥ የእህታችን የብርቱካንን ጉዳይ ለማስተባበል ውሸት ነው ለማለት የአገዛዙ ሚዲያዎች ተደማሪ ተቀናሹ በጠቅላላ የአንድ ሰሞን የሚዲያ ዘመቻ ጀምሮ ነበር። ይህንን የሰው እገታ ግን አልሰማውም። ላለፉት ሶስት ሳምንታቶች ውስጥ አራት ሙሉ መኪና ሰው ታግቶ ጠፍቷል። አራት ሙሉ መኪና ሰው፣ በእያንዳንዱ ሰው ከአንድ ሚሊየን በላይ እየተጠራ ሰዎች በገበያ መሃል፣ በቤተ ክርስቲያን፣ በመስጊድ ውስጥ ነጠላቸውን እየነጠፉ እየለመኑ ነው ልጄን አስፈታልኝ እያሉ ይሄ የሽፍትነት ስራ አይደለም። የአብይ አህመድ አንዱ ገጽታ ነው። በመሆኑ ለዚህ ስራ ተባባሪ ላለመሆን ወገኖቻችን በተቻለ መጠን በዓሉ እስኪያልፍ ድረስ እንቅስቃሴ ባያደርጉ ይመረጣል። መልካሙ ጊዜ የሚመጣው ያኛው አስፋልት ላይ የኛው ፋኖ መንጎ ማለል ሲጀምር ነው። የዛ ጊዜ ደግሞ ሩቅ አይደለም፣ ቅርብ ይሆናል። የዛኔ ተደማሪም ተቀናሽም አጋችም አሳጋችም ጉሩምቦን ታንቀ። ጠቅላይ ሚኒስትሩ ወደ ተሰወሩ ጠቅላይ ሚኒስትሩ ከህዝብ እይታ የራቁበት ምክንያት ጥያቄ እያስነሳ ይገኛል። ጠቅላይ ሚኒስትሩ ከመገናኛ ብዙሃን ከጠፉ ከሁለት ሳምንት በላይ ማለፉን ተከትሎ በህዝብና በተቃዋሚዎች መካከል ጥያቄ እያስነሳም ይገኛል። ለመጨረሻ ጊዜ በይፋ መገናኛ ብዙሃን የታዩት ወደ ጅቡቲ በሄዱበት መጋቢት 14 ቀን 2017 ዓመተ ምህረት ነበር። በተጨማሪም የገዥው ፓርቲ ስልጣን ሰባተኛ ዓመት የምስረታ በዓል በቅርቡ ሲከበር ጠቅላይ ሚኒስትር በምንም አይነት የህዝብ መድረክ ላይ አለመገኘታቸው በርካቶችንም እያነጋገረ ይገኛል። ጠቅላይ ሚኒስትሩ በሬን ህብረት ከህዝብ እይታ የራቁበት ምክንያት በግልጽ ያልተገለጸ ሲሆን ይህ በፖለቲካው ክበቦች የተለያዩ ግምቶችን እያስከተለም ይገኛል። መንግስት ሆነ የጠቅላይ ሚኒስትር ጽህፈት ቤት ስለዚህ ጉዳይ እስካሁን ምንም አይነት ይፋዊ ማብራሪያ አልሰጠም። ተጨማሪ መረጃ ካለ ወደ እናንተ ይ የመመጣ ይሆናል። ለተጨማሪ መረጃ ፕላስ ምር ቪዲዮውን እንደተመለከታች ነው። አሁንም የሰው ልጅ እገታ እንደቀጠለ ነው ማለት ነው። ወደ ቤተሰቦቻቸው፣ ወደ እናቶቻቸው፣ ወደ እና አባቶቻቸው፣ ወደ ወንድሞቻቸው የሚሄዱ ግለሰቦች እንግዲህ በግፍ እየታገቱ ይገኛሉ። ከመታገትም አልፎ እንግዲህ እየተሰቃዩ እየተገደሉ ይገኛሉና የሀገራችን ሁኔታ እንግዲህ እንደዚህ ባለ መልኩ ከቀጠለ ሰፋ ያለ ጊዜዎች አመታት ተቆጥሯል ማለት ነው። ሰው የፈለገበት ቦታ በሰላም ወጥቶ በሰላም አለመግባቱ ከቀን ወደ ቀን እያሳሰበ መጥቷል ማለት ነው። እንደዚሁም ደግሞ ለባለ አካባቢ አትንቀሳቀሱ የሚሉ ሰዎች እንግዲህ እየተበራከቱ ይገኛሉ። ምክንያቱም እገታዎች እንደዚህ ያሉ እገታዎች እየበዙ ስለሆነ ማለት ነው። ሀገራችን እንግዲህ የንጹሃን ደም አሁንም እየፈሰሰ ይገኛል። አሁንም የንጹሃን ደም እየጮህ እየተጣራ ይገኛልና እባካችሁን እባካችሁን አብዝተን እንጸሊ ለማለት እፈልጋለሁ። የተዋሕዶ ልጆች ይሄ ነገር የሚቆመው በጸሎትና በጸሎት ብቻ ነው። ሁላችሁም በምታምኑት ሃይማኖታችሁ ጸሊው ለማለት እፈልጋለሁ። እኛም ኦርቶዶክስ ሃይማኖች እንግዲህ በጾም በጸሎት በስግደት እንግዲህ ይህን ጾም ጀምረናል። እንግዲህ እስኪያልቅ ድረስ ስለሀገራችን ሁኔታም ስለ ኢትዮጵያም ስለ ህዝቦቿም አብዝተን እንጸሊ ለማለት እፈልጋለሁ። ወደ ቀጣዩ መረጃ ሳልፍ እንግዲህ አቡነ ማትያስ እንደዚሁ ዝምታቸውን ሰብሯል። አቡንናት አስለይልን በቁጣ ሆኖ ያስተላለፉ መልእክቶች አሉ። እንደዚሁም ደግሞ የተለያዩ አባቶች ስለ ኢትዮጵያ፣ ስለ ሀገራችንና ስለ ኦርቶዶክስ ሃይማኖታችን የተናገሩት ንግግር አለ። እነሱም ቪዲዮዎች ተመልክተን እንመለስ። ወደ ቀጣይ ቪዲዮ እናልፋለን ማለት ነው። እሱም ቪዲዮ ተመልክተን እንመለስ። የትን ብትት እሷ ብቻ ራሷ ማንነቷ ሆና የምትገለጠው ኢትዮጵያዊ መልክ ያላት ኦርቶዶክስ ተዋህዶ ናት። የትን ብትት የማትቀየር ነብር ዝንጉርጉር ነው። ምን ጊዜ ማደል እንዴ! ኢትዮጵያዊ መልኳን የማትቀይር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ናት፣ የማትለዋወጥ ታው ከጊዜው ጋራ የማትገለባበጥ ሃይማኖት ነው። ሃይማኖት አይገለባበጥም እኮ። ይሄ እኮ ፊዚክስ አደለ፣ ሳይንስ አይደለም። ሳይንስ እኮ ትላንትና የነበሩትን ፕላኔቶች እኮ ይሄን ያህል ነው ብሎ ነገረን፣ ዛሬ ደግሞ ጨምረዋል አለን አልነበረም አው ገና ይጨምራል እን አስር ደረሱ። እንደ ነው ስንት ነው አስር ይቀራል ገና በእኛ ቤተ ክርስቲያን ትምህርት ገና እንደ ቀላላጥዩ ቤተ ክርስቲያን የሌለችባት ሀገር በድን ናት። አሁንም ማዋራው እንደዛ ነው በድን ይሸጣል። ለዛ ነው ሀገራችን አሁን ቤተ ክርስቲያን ና አምዘግዝጋ ለመጣል ስትፈልግ እየሸተተች ሄደች፣ እየሸተተች ያች ኢትዮጵያ ሁላ አልሆን እያለች ማለት ነው። ዘረኞች ምናምን ይበዙባታል። መጥላላት፣ ሰውን ከሰው መለየት፣ ማረድ፣ እንዲህ አይነት ስሜት ጭካኔ ይበዛል። እነዚህ ሸዎች የት በቀሉ? ከየት መጡ? እሾህ አሜከላ ይብቀልብ የተባለው እዚህ አገር ነበር። እኒህ ሸዎች ከየት መጡ? አየህ፣ ይህንን አሁን ነው ሀገርን መጠበቅ የሚባለዋል። ባደሉ አላለ መጽሐፉ አይልም ጭራሽ ከየት እንደምናመጣው ለምን ይህን አይምሯችንን ማን እንደሚወስድብን አሁንማ ጨርሶ አይምሯችን ጨርሶ የተወሰደ ነው። የሚወስደው ከነጭራችሁ እንጀራህን እንደ ልብህ ውደድ ነው ግደል አይደለ የተባለ እንደ እንስሳት መሆን የለበትም። የአባቶቻችን ረዴታቸው በረከታቸው ይደርብን፣ ቡራኪያቸው ይድረሰን ለማለት ይፈልጋለሁ። እንግዲህ አቡነ ማቲያስም አቡነ ናትናይልም እንግዲህ የተናገሩትን ንግግር በደንብ ሰምታችኋል ብዬ አስባለሁ። ሀገራችን ኢትዮጵያ ያለችበትን ሁኔታም የገለጸበት ነገር ነው ማለት ነው። ሀገራችን ኢትዮጵያ ሰላም ያርግልን። አሁንም የእርስ በርስ ጦርነቶች እንደቀጠሉ በጣም የሚያስፈራ ነው። እንግዲህ ሰው ልጅ በሰላም ወጥቶ በሰላም የማይገባበት ሀገር እየሆነ ነውና ስለ ሀገራችን እባካችሁ እባካችሁ አብዝተን እንጸልይ፣ ወደ ድሮው ነገር እንድንመለስ አብዝተን እንጸልይ ለማለት እፈልጋለሁ። አሁንም የምንሰማቸው ነገሮች እንዳለ የሚያስጠሉ፣ የሚያስፈሩ የሴት ልጅ ግድያ ይዋል፣ የእርስ በርስ ጦርነት፣ መታገት፣ መሞት ብቻ ሆኗልና ዝም ብለን የምንሰማቸው ዜናዎች እግዚአብሔር አምላክ እንደዚህ አይነት ነገር ይገላግለን ይሰውረን ለማለት ተፈልጋለሁ። ወደ ቀጣይ መረጃ ስናልፍ እንግዲህ በጣም የሚጓደዱ የተዳር አጋሮች የነበሩ እነዚህም በቤተክርስቲያን ያደጉ ሁለት እህትና ወንድሞች የነበሩና አሁን በዚህ ሰዓት ልጅ ወልደው ነበር። በቅርብ ሰዓት አሁን መፋታታቸውን እየሰማን እንገኛለን። በጣም የሚያስፈራ ነገሮችን እየሰማን እንገኛለን። የመፋታት እንግዲህ ቀላል የሆነበትን ነገር እየተመለከትን እንገኛለንና በጣም የሚያሳዝን ዜና ነው፣ የሰማ ነው። እስቲ የእነሱን ቪዲዮ አለ ተመልክተን እንመለስ። ጋርቼ መጣውቁ ጋይ ሰራሮች አጣርቼ የመጣውቃቸው የአገሬ ልጆች አጣራው ቲክቶክ ላይ ማ ምናልባት እያልኩ ነበር። ሰው አውራ የነበረው ታሪኩ ወደዚህ ነው ሁኑና አዳምጡ። ቁጭ ብላችሁ እንግዲህ ማነሽ ሲንግሎች ሲንግል ማሞች ሲንግሎች ኑ ቁጭ ብላችሁ አዳምጡ ይሄን ታሪክ የአገሬ ልጆች እንደው አሁን ማን ይሙት እንደው አንዳንዴ ሰው ሶሻል ሚዲያ ላይ ትዳሩን ቤቱን ሲያሳይ፣ እንደው አስተያየት ፈልገው ነው አደለም? ይህ መልሱልኝ። ሰው ትዳሩን ልጁን ምኑን አምጥቶ ቤት አሁን ለምሳሌ እኔ መኪናን ሳሳያችሁ ወይም ቤት መግዛት ሳሳያችሁ ከእናንተ አስተያየታችሁን ፈልጌ ነው። ልጄን ካሳያችሁ አስተያየት እንድሰጡኝ ነው። ትደግልሽ እንድትሉኝ ነው። መኪናን ልጄ ባሳያችሁ መኪናን ዋው ያምራል እንድትሉኝ ነው። ባሌን ባሳያችሁ ኑሮ ባልሽ ያምራል ወይ አምርም እንድትሉ ነበረ። ሳ ከስ ወንዳ ወንድ ነው እንድትሉ ነበር ሳ የሰው ልጅ በሩን ከፍቶ ካሜራውን ከፍቶ ቪዲዮ ከሳየ በሶሻል ሚዲያ ቤቱንና ጓደኛውን ከሳየ መወ ቪዲዮን እንግዲህ እንደተመለከታችሁ ነው። እንደ አብርሃምና እንደ ሳራ አይነት ጋብቻ ለሁላችን ሚስጠል ለማለት ፈልጋለሁ። ተዳራችን የተባረጁ የለም ለማለት ፈልጋለሁ። የነ ዘካርያስ እና የኤልሳቤጥ ትዳር እኮ ልጅ ሳያገኙ መጥቆያ እንደሰን ሳይወልኩ 80 አመት ታግሷል እግዚአብሔር ኢያቄብ እና ሐና ብዙ ዓመት ድንግል ማርያምን ለመውለድ ብዙ ዓመት ታግሷል። እኛ ግን መታገዝ አቅቶን እንግዲህ እርስ በርስ እንደዚህ እየተጋጨን እንገኛለን። የተለያዩ ትዳሮች እንግዲህ በእንደዚህ አይነት መልኩ እየፈረሱ ይገኛሉ። በጣም የሚያሳዝን ነው፣ እየሰማን የምንገኘው ነገር። እንግዲህ ውስጣችን ሰላም እንደሌለ እየተመለከትን እንገኛለን። የድሮውን ዘመን ይመልስልን። የያዕቆብ የኢሳቅ፣ የአብርሃም አምላክ ከእኛ ጋር አሁንም ለዘላለም ጸንቶ ይኑር ለማለት ፈልጋለሁ በሃይማኖታችን የጸናን ያደርገን። በሃይማኖታችን እንደ ዳንኤል የጸናን ያደርገን ለማለት ትፈልጋለሁ። ሁላችንም ወዳች ወዳጃችሁ ወቅታዊና አዳዲስ መረጃ ቅድስት ቤተክርስቲያናችን፣ እንደዚህ ሀገራችንን በተመለከተ አነሳን። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩልኝ። ግን አንድ ሀሳብ ልጨምርላችሁ ለመጨረሻ ጊዜ። አሁንም ነዲያኖችን እንግዲህ ጾም ለማስፈታት ባለፈው ዓመት ያደረግነውን እንቅስቃሴ ዩቲዩብ ላይ ማየት ትችላላችሁ። ከዚህ በቀደም የተለቀቁ ቪዲዮዎች አሉ። እነዚህ ለማብላት ያደረግነው ነገር አሁን ደግሞ ጀግና እናትና አባቶቻችን ለማበረታታት በግሌ ጥረት እያደረኩኝ እገኛለሁ ማለት ነው። እኔን ሀሳብ ይሄን ሐሳብ መደገፍ የሚፈልጉ እኔን ማገዝ መርዳት የሚፈልጉ ሰዎች በ0954305048 እየደወላችሁ የግሌ ስልኬ ነው ታገኙኛላችሁ። ጀግና እናትና አባቶቻችን እና በረታታ በሚል ቻሌንጅ መጥቻለሁ። እንግዲህ ቄጤማ የምሸጥ እናትና አባቶቻችን አሉ፣ የቀን ስራ የሚሰሩ እናትና አባቶቻችን አሉ፣ ቢስትሮ የሚሰሩ እናትና አባቶቻችን አሉ። እንደዚሁ በተለያዩ የስራ መስክ የተሰማሩ እናትና አባቶቻችን አሉ። አስታዋሽ የሌላቸው ልጅ ኖራቸው ልጅ እንደሌላቸው የሆኑ ሰዎች አሉና አመት ባልን እንግዲህ ደምቆ ሸብርቀውን ቢውሉ እንግዲህ አመት ባል ስጦታ ለመስጠት አስቤያለሁ። ከቤት ወጥቼ ማለት ነው ከስቱዲዮ ውጪ ወጥቼ ነው መሰጠው። በዩቲዩብም ታገኙታላችሁ ብዬ አስባለሁ። ቪዲዮ ተቀብጾ ይለቀቃል ብዬ አስባለሁ። እና እናንተም የቻላችሁ ስን አሻራችሁ እንድታሳርፉ በሉል እግዚአብሔር ስም ጠይቃለሁ። እንግዲህ ለደሃና ለተቸገረ ሰው መስጠት ለእግዚአብሔር ማበደር ነውና ባካችሁ ነው ባካችሁ፣ የቻለ ነው እናድርግ። ብራብ አብልተኛል፣ ብጠማ አጠጥተኛል፣ ብታረዝ አልብሰኛል ይለናልና ይጠይቀናል። በኋላ ስንሄድና፣ ባካችን ባካችን የቻልነውን ነገር እናደርግ። ለማልፈልጋለሁ። እወዳችኋለሁ። በቀጣይ አዳዲስና ወቅታዊ መረጃ እስክንገናኝ ድረስ ግን ሰላም ቆዩ።